ዛሬ ይህ ጉባኤ የተሰየመው ዝክረ ኒቂያ ተብሎ ነው። ጉባኤ ኒቂያ ምን እንደሚመስል እነ ማን እንደተወገዙበት፣ በፊት አውራሪ ማን እንደተወገዘ ፊት አውራሪ ሆኖ እነ ማን እነ ማን እንደተሳተፉበት ለሊቃውንቱ መዘርዘር ሰዓት መውሰድ ነው። አንዳንድ ጊዜ ዝምታ ጥሩ አይደለም። ዝምታ በሰለጠነ ቁጥር ከባድ ነው። ዝምታ መልካምነት አለው። ዝም በሉ የተባለበት ጊዜ አለ። ተናገርም የተባለበት ጊዜ አለ። በሃይማኖት ግን ተናገር ነው። እውነተኛ መምህራን ከፊት መገለጥ አለባቸው፣ ከፊት መቆም አለባቸው። ተናጋሪው ብዙ ነው። የብዙዎቹ ንግግር ደግሞ መሳሳብ ያለበት ነው፣ መጓተት ያለበት ነው። አንደኛ ለዚህ ህዝብ ማን ይቆም? ማንንስ ይስማ? እንደኛ ለዚህ ህዝብ ማን ይቆም ማንን ሲስማ! ተናጋሪው ብዙ ነው። የብዙዎቹ ንግግር ደግሞ መሳሳብ ያለበት ነው። መጓተት ያለበት ነው። እውነተኛ መምህራን ከፊት መገለጥ አለባቸው። ከፊት መቆም አለባቸው። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ ብፁዕ ወቅዱስ አባታችን አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ብፁዓን አበው ሊቃነ ጳጳሳት ብፁዕ አቡነ ሄኖክ፣ ክቡራን ስራ አስኪያጆች፣ ክቡር ንቡረ እድ ኤልያስ፣ ክቡር ረዳት ፕሮፌሰር አዲስ ግርማ፣ ክቡራን የመንበረ ፓትርያርክ ጠቅላይ ቤተ ክህነት የመምሪያ ኃላፊዎች፣ ክቡር ሊቀ ማእምራን የማነ ዘመንፈስ ቅዱስ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን በዚህ ታላቅ ጉባኤ የተገኛችሁ ተሳታፊዎች በሙሉ ከሁሉ አስቀድሞ ልዑል እግዚአብሔር ቅዱስ ፈቃድ ሆኖ በዚህ ዕለት ስለ ቅድስት ቤተ ክርስቲያን አንድነት ስርዓት፣ እምነት፣ ቀኖና መጠበቅ እንድንችል በዚህም ዙሪያ እንድንወያይ ኃላፊነታችንን እንድንወጣ እግዚአብሔር ፈቃድ ሆኖ ስላሰባሰበን ክብርና ምስጋና ለእርሱ ይሁን እያልኩኝ ሁላችሁንም የቅድስት ቤተ ክርስቲያንን ጥሪ አክብራችሁ የተገኛችሁትን በሙሉ እንኳን ደህና መጣችሁ ላለው በቅድስት ቤተ ክርስቲያን ስም ቀደም ብሎ በሊቃውንት ጉባኤ መምሪያ ኃላፊ በመጋቤ ብሉይ ብዙ መባል ያለባቸው ነገሮች ተነግረውናል፣ ሰምተናል። እኔ ባጭሩ ነው። አንድ ሁለት ጥቅሶች ከአዲሱ እና ከብሉይ ያመላክቱናል፣ ልንሰራው የሚገባንን ይመሩናል። ልምላቸውን ጥቅሶች ጠቅሼ ከዚያም ደግሞ ዝክረ ኒቂያ ነውና በኒቂያው ጉባኤ ንጉሠ ነገስቱ ምን ብለው ነበር የሚል የመጨረሻ አድርጌ ወደ መራ ግብራችን ነው የምንሄደው። የተፍራ ንግር ወይ ታርም እስመሃለው አነ ምስሌከ ዋልቦ ዘየሃመመከ እስመ ብዙ ሕዝብ በየውስተዛቲ ሀገር እኔ ከአንተ ጋር ነኝ ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ ነገር ግን ተናገር ዝምም አትበል በዚህ ከተማ ብዙ ህዝብ አለኝና የሐዋርያት ሥራ ምዕራፍ አስራ ስምንት ቁጥር አስር ላይ የምናገኘው ኃይለ ቃል ነው ተናጋሪው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው የተነገረውም ምርጥ ነዋይ ሩይ ለተባለው ለቅዱስ ጳውሎስ ነው። ከዚህ ላይ ልናሰምርበት የሚገባ ብዙ ህዝብ አለኝና፣ ተናገር፣ ዝም አትበል፣ በዚህ ከተማ ብዙ ህዝብ አለኝና። ምስጢሩን ለሊቃውንቱ ለእናንተ ውቶ አለሁ ለማመስጠር አልፈልግም። ዛሬም ሊቃውንተ ቤተ ክርስቲያን የተጠራችሁበት አላማ ስለ ሃይማኖታችሁ ተናገሩ ዝም አትበሉ። ስለ ስርዓተ ቤተ ክርስቲያናችሁ ተናገሩ። ዝም አትበሉ። ስለ ቀኖናው ተናገሩ። መስክሩ፣ አስተምሩ። ዝም አትበሉ። ምክንያቱም ብዙ ሕዝብ አለና ክርስቶስ በደሙ የዋጃቸው ያከበራቸው የጠራቸው መሪ የሚፈልጉ ጠባቂ የሚፈልጉ ሃይማኖታቸውን የሚያስተምራቸውን የሚሹ በብዙ የሚቆጠሩ ክርስቶሳውያን አሉና፣ ዝም አትበሉ። እናንተ ዝም ባላችሁ ቁጥር እናንተ ባልመከራችሁ፣ ባላስተማራችሁ ቁጥር ፈተናው ይበዛልና መንጋውም ጠባቂ ያጣልና። ብዙዎቻችሁ በግልም ዘመኑ ባመጣው መሳሪያ ተግታችሁ የምታስተምሩትን ያህል በጋራ ቅድም በጉባኤው በሊቃውንት ጉባኤው መሪ እንደተነገረ ችግሮች በተፈጠሩ ቁጥር በህብረት በጋራ ሊቃውንት ጉባኤ ተቋቁሞ ሊቃውንቱ በአንድነት ሆነው መክረው አስተምረው ገስጸው እረተው ለንስሐ አብቅተው ቤተ ክርስቲያንን ጠብቀው እንደኖሩ ሁሉ ዛሬም ሊቃውንቱ ይህንን ልትሰሩ ይገባል። በወኪል ብቻ የሚሆን አይደለም። ከሀገረ ስብከት ወይም ከአይጉረ ስብከት ጀምሮ እስከ መንበረ ፓትርያርክ ጠቅላይ ቤተ ክህነት ድረስ ሊቃውንቱ ሰንሰለት ሰርተው በአንድነት ሆነው ችግሮች በሚፈጠሩበት ሁሉ የማያዳግም መልስ እና ትምህርት በመስጠት ስራቸውን ሊሰሩ ሊያከናውኑ ይገባል ነው። ብዙ ማብራራት ሳልፈልግ ሁለተኛው ጥቅስ ቆም ውስታን ቀጸቤተ እግዚአብሔር ወአን ብር ዘንተ ነገረ ወበል ስሙ ቃለ እግዚአብሔር ሁሉ ይሁዳ እለትበጎ እንታናቅስ ውስጤታ ትስግዱ ለእግዚአብሔር በእግዚአብሔር ቤት በር ቆም ይህንንም ቃል እንዲህ ብለህ ተናገር እግዚአብሔርን እንድታመልኩ በነዚህ በሮች የምትገቡ ከይሁዳ ያላችሁ ሁሉ የእግዚአብሔርን ቃል ስሙ። ኤርምያስ ሰባት ሁለት እስከ ቁጥር ሶስት በበሩ ቆሞ ነው አሁንም ማብራሪያውን ትርጉሙን ምስጢሩን ለእናንተ ለሊቃውንት ትቼ የዛሬው ጥሪ በሩ ላይ ማነው ያለ ጠባቂ አለው ወይ በረኛ ትልቅ ትርጉም አለው እንደምታውቁት ለዚህ ዓለም ኳስ ጨዋታ እንኳን በረኛው ነው ትልቁን ሚና የሚጫወተው በረኛው ግዴለሽ ከሆነ በረኛው ሰነፍ ከሆነ በረኛው ተግቶ ካልጠበቀ ያ ጨዋታ ይበላሻል፣ አቅጣጫውንም ይስታል። በሩ ላይ ማን ነው ያለ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሮቿ በቤተ መቅደሱ በር ላይ ማን አለ? ሊቃውንቱ አሉ ወይስ? ዘምሮ በማህሌቱ ማህሌታዊው ሆኖ ቆሞ አመስግኖ እግዚአብሔርን መሄድ ብቻ? ከዚያ ውጭስ ምን እየተደረገ ነው? ምን እየተሰራ ነው? የሚለው መምህራኑ አንድም ብለው አመስጥረው ደቀ መዛሙርት ማስተማር ብቻ ወይስ መንጋውን ህዝቡን የመጠበቅ ኃላፊነቱ ምን ይመስላል? ስለዚህ እራሳቸውን በረኞች ያደረጉ በረኞቹ ወይም በቤተ መቅደሱ በር ላይ ቆመው ሊጠብቁ የሚገባቸው ሊቃውንቱ ወደኋላ ሲሸሹ በመንፈሳዊ ቅናት የምንበለው በሃይማኖታዊ ስሜት ብዙ እውቀቱም ባይኖር የማመስጠሩም ምድሉም ባይኖር የአነጋገሩም ፈሊጡም ባይኖር ቤተ ክርስቲያናችንን መጠበቅ አለብን ብለው ሁሉን ባይወክልም ያልኩት የጠበቁ ራሳቸውን የቻሉ ሊቃውንቱም በመሰል ደቀ መዛሙርቱ መምህራኖቻቸውን ተከትለው የሚናገሩት እንደተጠበቁ ሆኖ በስሜት ብዙዎቹ በበር ላይ ቆመው መልስ ሰጪዎች ሲሆኑ፣ ለሚፈጠሩ ነገሮች ሁሉ ሊቃውንቱስ ምን ይስሩ? ምን ያድርጉ? በረሃብ አለንጋ ተገርፈው የተማሩ በዘመናቸው ሁሉ ራሳቸውን ለእግዚአብሔር ሰጥተው ያለ አምስት ሳንቲም ደቀ መዛሙርቱን እየተኩ የኖሩ፣ ሕዝቡ ከቅዱስ ቤተ ክርስቲያን ከራቀ ባላስፈላጊ ሰዎች ከተነጠቀ እምነቱን ካጣ ቀኖናው ሥርዓቱ ከተሸረሸረ ሁሉም በዘፈቀደ የሚናገረውን የሚሰማ ከሆነ መጨረሻው ምን ይሆናል? ስለዚህ አይናማ ሊቃውንት ያሏት ታላቅ አንጋፋ ቤተ ክርስቲያን ሊቃውንቱ በአንድነት ተሰባስበው በማንኛውም መልኩ ጉድለት መስሎ በሚታያቸው ሁሉ የመምከር፣ የመዝከር፣ የማጥናት ለቅዱስ ሲኖዶስ ግባት የማቅረብ አቅጣጫ የመስጠት እድሉን ሊጠቀሙበት ይገባሉ። ምክንያቱም ይቺ ታላቅ እናት ሐዋርያዊት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን እስካሁንም ተጠብቃ የኖረችው በሊቃውንተ ቤተ ክርስቲያን ስለሆነ ቅዱስ ሲኖዶስ ሳይቋቋም እኮ ግብፃውያን አባቶችን እየመደቡልን ለዚያውም ቋንቋውን ሳይሰሙ ሳይናገሩ በአስተርጓሚ እየኖሩ ቤተ ክርስቲያኒቱን፣ ስርዓቷን፣ ሃይማኖቷን፣ ቀኖናዋን ግን ሊቃውንቱ ጠብቀው ይኖሩ ነበረ። ዛሬ የራሷ ቅዱስ ሲኖዶስ ይኖራል። ዛሬ አልፎ ተርፎ በአውራጃዎች በየወረዳዎችም ሊቃነ ጳጳሳት ተመድበው በሚሰሩበት ሰዓት ከአጥቢያ ቤተ ክርስቲያን እስከ መንበረ ፓትርያርክ የሊቃውንት ጉባኤ ተቋቁሞ በስርዓቱ በህጉ ቤተ ክርስቲያኒቱን የማይጠብቅበት ምንስ ምክንያት ሊኖር ይችላል? ስለዚህ ሊቃውንቱ ወደ ቦታቸው መመለስ አለባቸው። ሐዋርያዊ ግዴታቸውን መጠበቅ መወጣት አለባቸው። ስለዚህ መምጣት፣ መገኘት፣ መምከር መዝከር አለባቸው ብሎ ቅዱስ ሲኖዶስ በመወሰኑ የብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ፈቃድም በመሆኑ ይህ ጥሪ ተላልፎላችኋል። ስለዚህ ሁለት ጥቁሶችን እንድናዛመዳቸው ያስፈልጋል። አንደኛ ለዚህ ህዝብ ማን ይቆም? ማንንስ ይስማ? ተናጋሪው ብዙ ነው። የብዙዎቹ ንግግር ደግሞ መሳሳብ ያለበት ነው፣ መጓተት ያለበት ነው ስለዚህ መሳሳብ የሌለበት መጓተት የሌለበት እኔ በልት እኔ በልት የማይባልበት ወደ ሌላ ጥፋት የማይጎትት በትክክል የቅድስት ኦርቶዶክሳዊ ተዋህዶ ቤተክርስቲያንን ሃይማኖት፣ ስርዓት ጠብቆ ለማኖር የሚያስችለው መልእክት መውጣትም መነገርም ያለበት በሊቃውንቱ ስለሆነ ሊቃውንቱ ተሰባስበው ምንጊዜም ቢሆን ለአንድ ጊዜ ላሁን ብቻ አይደለም የሚቀጥሉ ነው። በዓመትም ሆነ በመንፈቅ የሚሰባሰቡበት፣ ወደታችም ደግሞ ባለያ በሀገረ ስብከት በተመሳሳይ ስራቸውን መስራት አለባቸው። መምህራኑ በስተዋልና እውነተኛ መምህራን ከፊት መገለጥ አለባቸው፣ ከፊት መቆም አለባቸው። ራሳቸውን መምህራን ያደረጉ ብቻ ከፊት እየቆሙ በሄዱ ቁጥር ነገ ቅድስት ኦርቶዶክሳዊ ተዋህዶ ቤተ ክርስቲያን ፈተና ላይ ከመውደቋ በፊት እንድረስላት ነው ዋናው ጥሪ ነው። ስለዚህ በውይይታችን ሁሉ የምናነሳቸው እንደ መንደርደሪያ ሊቃውንቱም ያቀርቧቸው ይኖራሉ። ከዚያም የውይይት ጊዜ ይኖረናል። በውይይት ጊዜያችን መነሳት ያለባቸው መወሳት ያለባቸው ቤተ ክርስቲያኒቱን፣ የሚገቡ የሚገነቡ፣ የሚያንጹ ከፍተዋን የሚያሳዩ እንደ ጥንቱ፣ እንደ ጠዋቱ፣ እንደ አባቶቻችን ልንሰራ ይገባል። ይህን ለመስራት ደግሞ ንግር ወይታርም እስመሃለው አለምስሌከ የሚለውን ቃል መመሪያ በማድረግ ነው። አንዳንድ ጊዜ ዝምታ ጥሩ አይደለም። ዝምታ በሰለጠነ ቁጥር ከባድ ነው። ዝምታ መልካምነት አለው። ዝምበሉ የተባልንበት ጊዜ አለ፣ ተናገርም የተባልንበት ጊዜ አለ። በሃይማኖት ግን ተናገር ነው። በግል ቢመጣ ዝምታ ይመረጣል። ለጊዜያዊ ነገር ነገሮች ቢከሰቱ ዝምታ ይመረጣል። በሃይማኖት ሲመጣ ግን በሃይማኖት ዝምታ አይጠቅምም። ብዙ ምዕመናንን ይጎዳልና በዚህ ራሳችንን መሪ አድርገን እንድንገነዘብ ነው። ዛሬ ይህ ጉባኤ የተሰየመው ዝክረ ኒቀያ ተብሎ ነው። ጉባኤ ኒቀያ ምን እንደሚመስል እነ ማን እንደተወገዙበት፣ በፊት አውራሪ ማን እንደተወገዘ ፊት አውራሪ ሆኖ እነማን እነማን እነ እንደተሳተፉበት ለሊቃውንቱ መዘርዘር ሰዓት መውሰድ ነው በዚህ ጉባኤ ታላቁ ንጉሰ ነገሥት ቆስጠንጢኖስ መገኘቱ የታወቀ ነው። መመሪያም ምክርም መስጠቱ እንደዚሁ። ስለዚህ ንጉሠ ነገሥቱ ከተናገሯቸው ውስጥ የተወሰኑትን አለፍ አለፍ አድርጌ ለመግለጽ እፈልጋለሁ። ከማንኛውም ይላሉ፣ ከማንኛውም የውጭ ጦርነት ይልቅ በእግዚአብሔር ቤተ ክርስቲያን ውስጥ በሚደረገው የእርስ በርስ ጦርነት የከፋ ነው። ልብ አድርጉ። ከማንኛውም የውጭ ጦርነት ይልቅ በእግዚአብሔር ቤተ ክርስቲያን ውስጥ በሚደረገው የእርስ በርስ ጦርነት የከፋ ነው ይልና ቀጥሎ በውጭ ከማደርገው ጦርነት የመረረ ነው ነው በእግዚአብሔር ቤት የሚፈጠር የእርስ በርስ ጦርነት እጅግ የከፋ ነው ከዚያም በላይ የመረረ ነው። ዛሬ ቤተ ክርስቲያንን እየገጠማት ያለውም ይህ ነው። ከውጭ ይልቅ የውስጡ እየመረረ መጥቷል፣ እየከፋም መጥቷል። የሚያስቆሙ መድኃኒቱን ጠምመው፣ በደንብ አድርገው የሚያጠምቁ የሚመግቡ ሊቃውንት ያስፈልጓታል ቤተ ክርስቲያን። ንጉሱ ቆስጠንጢኖስ እንደተናገረው የውጭ ጦርነት ጦርነት ነው የተሸነፈው ይሸነፋል፣ ያሸነፈው ይሸነፋል፣ የሞተውም ይሞታል፣ የዳነውም ይድናል፣ እንዲያምኑም ያልፋል፣ ትውልድ ይተካል፣ ይቀጥላል። የውስጥ ጦርነት ግን ቤተ ክርስቲያን ነው የሚጎዳ። ምክንያቱም የእግዚአብሔር ቤት ነዋ። የእግዚአብሔር ቤት የጦርነት ቤት መሆን የለበትም። የእግዚአብሔር ቤት የፍቅር ቤት ነው መሆን ያለበት። የእግዚአብሔር ቤት የሰላም ቤት ነው መሆን ያለበት። ይልቁንም የውጩን ጦርነት ሊያስፈም የሚችለው የእግዚአብሔር ቤት በእግዚአብሔር ቤት ውስጥ ያሉ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 ደስታችንን እንዳያፈርሰውና ድፍረትን በተሞላ ርካሽ አነጋገር አምላካዊውን ህግ እንዳያፈርሰው ነው ይላሉ ንጉሠ ነገሥቱ ልባድርጉ። በእግዚአብሔር ቤት በመድኃኒታችን በኢየሱስ ክርስቶስ ድል የተነሳው ርኩስ መንፈስ በአንዳንድ ምክንያቶች በጥቃቅን ምክንያቶች ሊሆን ይችላል። ጥቃቅን ምክንያቶች እያንዳንዱን ብትመረምሩት መነሻው ጥቃቅን ምክንያት ነው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 ትልቁ ቁልፍ ያለ ከሊቃውንቱ ነው። ስለዚህ ቅድስት ቤተ ክርስቲያን ዛሬ ላይ መለያየቷ በስቷል። የድፍረት ተናጋሪዎችን በርክተዋል። የሊቃውንቱ ዝምታ ደግሞ የበለጠ ቤተ ክርስቲያኒቱ ምንም ሰው የሌላት አስመስሏታል። ስንት ሊቃውንት፣ ዓይናማ ሊቃውንት ብሉያት ከአዲሳት ከአዲሳት ከሊቃውንት አመስጥረው አመልተው አስብተው ድጓ በጉንጩ የሚባሉ ስንቶች ያሏት ቤተ ክርስቲያን ከብሉይ ከአዲስ ነው ድጓምና ዛሬ ላይ ዝምታው ሌሎችን ተናጋሪዎች ሰው የሌላት እንድትመስል አድርጓታል። ሊቃውንቱ እንደምታስታውሱት ለዲያብሎስ ድፍረት እኔ ነኝ የፈጠርኳችሁ ለማለት ያበቃው ዝምታ ነበረ። ተናጋሪ አለ ማን ፈጠረን የሚለው ማጉርምረን በበዛ ቁጥር ተናጋሪ ይጠፋል። ከዚያ በኋላ እኔ ነኝ ወደ ማለት ተደፋበረ። ለቤተ ክርስቲያን መልስ የማይሰጡ ሊቃውንት ካሉ አንተም አቅምህ አይደለም፣ ዝም በል አንተም ተሳስተሃል፣ ወደ ዚናና ተመከር የሚል እስከሌለ ድረስ ከባድ ነውና ሰዓቱ የለም፣ ይበቃኛል። ምልክት እያየው የሆነው ብጽ ቅዱስም ለልዩ ተግባር ስለሚሄዱ ማለት ነው። ብዙና ብዙ የሚነገር ይኖራል። የሆነ ሆኖ ግን ከእኔ ጋር አብረን ስለምንገናኝ በመጨረሻ ቅዱስነታቸውም ከእኛ ስለማይለዩ ወደፊት እንነጋገርበታለን ስለዚህ ንግር ወይ ታርመም ነው ዝም አንበል ዝም አትበሉ መተቻቸቱ ይቅር በቅርብ እንነጋገር ማፈር ያለበት ይፈር እንጂ ማፈር የሌለብን ማፈር የለብንም እና ቤተ ክርስቲያናችንን እንጠብቅ ነው መልእክቱ እንኳን ደህና መጣችሁ ከልብ አመሰግናለሁ ዘ